አለይኩም ወረሕመቱላሂ ተዓላ በረካት ሰላም ውድናይ ተከበራችሁ አኖይ እንዲሰሙቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱላይ ረብል አለሚን። ያው ዛሬ ሰሞኑን በጣም ብዙ መረጃ ብዙ አይነት ነገር እየሰማን ነው። በተለይ ደግሞ ስለ ኢቃማ አወጣጥ ወይም ደግሞ ስለ ፓስፖርት እንዲሁም ደግሞ ጠለብ ቤት ጠፍተን ከጠለብ ጠፍተን ለምንሰራው በጣም ጥሩ ቻንስ አለ እየተፈለ እየተባለ ሰሞኑን በጣም ቲክቶክ ላይ እየተወራ ነው። መቼም ይሄ ነገር አዲስ አይደለም። ሁላችሁም በእርግጠኛ ሰምታችሁታል። ጀዋ ድረስ ሄዳችሁም ያጠራችሁም ትሉ ትኖሩ ትችላላችሁ። እና በጣም ይሄ ነገር ቢሆን ደስ ይላል። ሀቂቃ ማለት በጣም ብዙ ከለም ጀምሮ በጣም ብዙ እህቶች ኢቃማ ማስተካከል ኢቃማችሁ ለማስተካከል በጣም ይፈልጓሉ እንዳየሁት እና እንደተረዳሁት ከሆነ በጣም ብዙ ሰው ነው ይሄን ይሄን እየተጠባበቀ ያለው። እናም ያው እስካሁን ድረስ ሀቂቃ ሀበሾችም ሲናገሩ ነበረ። ይሄ ነገር በጣም ቻንስ አለ፣ ሂዳችሁ ተጠቀሙ የሚሉ አሉ። እንዲሁም ደግሞ አስወጥተናል ኢቃማ ማስተካክሎ የሚሉ ምንም አሉና፣ ግን እስካሁን ድረስ ገና እውነታው አልታወቀም። እኔም ደግሞ ጓደኛዬም ሂዳ ነበረ ከሁለት ቀን በፊት ሂዳ ጀዋዛት ማለት ነው። ጀዋዛት ሂዳ አጣርታ ነበረ እና ያው እንደ እንደነገሯት ከሆነ ምንም አይነት ነገር ስለ እንዳልተጀመረ ነው የተናገሩት። ግዴታ ይሄን ፕሮሰስ የሚጀመረው ያው ወሬ ነው። አሁን ላይ ገና ወሬ ነው እንጂ ገና ያው ስራ ላይ አልዋለም። ግን አሁን ጓደኛ ኤጀንሲ ወይም ደግሞ ጀዋዛት ሂዳ ያሏትን ነገር እነግራቸዋል። በትርበት መስራት አዳምጡኝ ማለት ነው ያው በመጀመሪያ እህታችን ልክ እንደኛ ናት ከጠለብ የጠፋ አይነት እና ሂዳ በስነ ስርዓት ነው የጠየቀቻት ያለውን ነገር ኢንፎርሜሽን በስነ ስርዓት አጣርታለኝ። ስለተወራሙ ነገር አጣርታለኝ። ግን ያሏት ምንድነው ለጊዜው ምንም የተቀየረ ነገር የለም ነው ያሏት ማለት ግዴታ በቃ ኢቃማችሁን፣ እሷም ኢቃማ ቁጥሯ አላት። ኢቃማ ቁጥሯን ይዛ ይዛ ሄደችው እና ጓደት ማለት ነው። ግዴታ ኢቃማ ቁጥርሽን ራሱ ለመሳብ ግዴታ ከፊልሽ መምጣት አለበት። የድሮ ከፊልሽ መምጣት ያለበት የድሮ ክፍሎች ያስፈልጋል እናሏት እና ገና ምንም አንድ የሚወራ ያለ ከፊል፣ ፓስፖርት ካላችሁ መጀመሪያ ጠፍታችሁ የሰራችሁበት ፓስፖርት ካለ እንትማቻ ነገር የሚባለው ያ ነገር በእርግጥ አስፈላጊ ነው። ፓስፖርት አስፈላጊ ነው። ፓስፖርት ከሌለ ምንም አይነት ነገር መስራት አትችሉ። ፓስፖርት የጠፋባችሁም ካለ አዲስም ካላችሁ ግዴታ ፓስፖርት ጃሀዝ አድርጋችሁ ይሄን ፕሮሰስ መጠበቅ ያለባችሁ ማለት ነው እና ፓስፖርት ዋናው ነገር ነው ግን ደግሞ እንደሚያወሩት ፓስፖርት መጀመሪያ ፓስፖርት የመጣችሁበት ፓስፖርት ካልያዛችሁ አይሆንም የሚሉትም ነገር ወይም ደግሞ የቃማ ቁጥር ካልያዛችሁ አይሆንም የሚባለው ነገር ይሄ ነገር ገና ነው፣ እስካሁን ድረስ እርግጠኛ አልሆነም ማለት ነው። ቻ ያወሬ ነው እንጂ የተወራው መክተቦችም በቲክቶክ ምንት ያሉ እንጂ እውነተኛ የተፖሰተ ና የተረጋገጠ ነገር የለም። ያለ ከፊን መንቀሳቀስ አይቻልም ማለት ነው እና አሁን ላይ ኢቃመ ማሰራት የምትፈልጉ ያው እንደ ድሮ ነው፣ ከፊላችሁ ጋር ደውላችሁ ከፊላችሁ መዋፈቅ ከሆነ በኋላ ያነ ክላስ እኔ ፈቅጃለሁ ወደ ሌላ ከፊል ማዛወር ትችላለች ብሎ ከፈረመላችሁ በኋላ እንመጣ ኮድ አለ። ያንን ኮድ ከመለሰላችሁ በኋላ ነው ያው እንደ ኖርማሊ ከፊል መቀየር የምትችሉት፣ እንጂ አሁን ላይ ግን ይሄ ሲስተም ድሮም አለ፣ ሁላችንም እናውቃለን። ይሄ ሲስተም ድሮም አለ። ከፊል ለመቀየር ግዴታ የድሮ ከፊላችሁ መደወል አለበት፣ ማወቅ አለበት፣ መስማማት አለበት የሚባለው ነገር ይሄ ድሮም አለ። አሁን አዲስ ነገር አለ። አሁን ላይ ግን አዲስ ላይ እየተወራ ያለው ነገር ምንድነው? ያለ ከፊል ከፊላችሁ ሳያቅ ፓስፖርት ካላችሁ እና አዲስ ከፊል ካገኛችሁ በዛ በአዲስ ከፊልና በፓስፖርታችሁ አዲስ ከፊላችሁና ፓስፖርታችሁን ቢሮ ይዛችሁ ሄዳችሁ በዛ መሰረት ከፊል ነቀራ ምንድን ነው የሚባለው፣ ያኔ መቀየር ትችላላችሁ። ከአሮጌው ከፊል ወደ አዲሱ ከፊል ከፊሉ ምንም ነገር የድሮ ከፊላችሁ ጋር ሳትገራኙ ነው የተባለው። ይሄ ቀራር ደግሞ ወሬ ነው እንጂ የተወራው ገና ስራ ላይ አልዋለም ውዶች። ስለዚህ ይሄን ነገር ልብ አድርጉ ሁላችሁም ማለት ነው። ያጠራችሁ ትሮት ትችላላችሁ። ግን ኢንሻአላህ፣ እስኪ በዚህ ሳምንት እየተባለ ነው። በዚህ ሳምንት ያው ወሬ አለ፣ ግን ቀራር ገና አልጸደቀም። ለዛ ምን ሆነ እየመለሱ ያሉት። ስለዚህ በዚህ ሳምንት በኢዝኒላህ ይሄን ይሄ መረጃ ይለቀቃል ማለት ነው። እና ያ ነገር ከሆነ በጣም ጥሩ ቻንስ ነው። ሁላችንም ዝግጁ ነው መጠበቅ አለብን። ኢቃማችንን ማስተካከል ማለት ነው። ከዛ ውጪ እየተወራ ያለው ነገር ያልተረጋገጠ ወሬ ነው ማለት ነው። እና እስካሁን ድረስ ገና ምንም የወጣ መረጃ የለም። እና ሲቀጥል አሁን እዚህ ጋር በዋናኛ የተነታበት ምክንያት ምንድን ነው? ፓስፖርታችሁን መያዝ የምትፈልጉ ወይም ደግሞ የድሮ ፓስፖርታችሁን ቁጥር ማውጣት የምትፈልጉ የድሮ ፓስፖርታችሁን ቁጥር ማግኘት የምትፈልጉ ካላችሁ እታች ላይ ስልክ ቁጥር አስቀምጥላቸዋል። በዛ ስልክ ቁጥር ዋትሳፕ አናግሩኝ። የድሮ ፓስፖርታችሁን ቁጥር ለማውጣት ማለት ነው። ማለት ፓስፖርት ማውጣት ብትፈልጉ ያንን ቁጥር ይዛችሁ ቀጥታ ኤጀንሲ ሄዳችሁ ነው በዛ ቁጥር መሰረት የድሮ ፓስፖርታችሁን ማውጣት የምትችሉት ና የድሮ ፓስፖርታችሁን ለማውጣት ደግሞ ግዴታ የድሮ ፓስፖርታችሁ ቁጥር ያስፈልጋል ና ያን ነገር ማግኘት አሁን ለምሳሌ ፓስፖርት እጃቸው ላይ ከሌለ ቀለቤ ጠፍታችሁ የመጣችሁ ካላችሁ ጥላችሁ የወጣችሁ ካላችሁ በተለያየ ምክንያት ፓስፖርታችሁ እጅላችሁ ላይ ለለ ኮፒም የሌላችሁ ፓስፖርታችሁ ቁጥርም የሌላችሁ ምንም ነገር አድራሻ የሌላችሁ ካላችሁ እዚህ በማስቀምጥላችሁ ስልክ ቁጥር ዋትሳፕ አናግሩኝ። እንሻላህ የፓስፖርት ቁጥራችሁን እናወጣላችኋለን ማለት ነው። እንዲሁም ደግሞ የኢቃማ ቁጥርም ከፈለጋችሁ ደግሞ የኢቃማ ቁጥራችሁንም ማስወጣት ትችላላችሁ ማለት ነው ሰርቻችሁ በማስቀምጥላችሁ ቁጥር ማናገር ትችላላችሁ እና ኢንሻአላህ አላህ ይሄ ይሄ ነገር እውነቱ ነው ይፋ ወጥቶልን ኢንሻአላህ ሁላችንም ህጋዊ መሆናችንን የምናረጋግጥበትን ቀን ቅርብ ያድርግልን በጣም ብዙ ሰው ይሄን ይሄን ነገር ይሄን ቻንስ በጣም ብዙ ሲጠብቀው ነበር በጣም ብዙ ሰው በቃ እየፈለገ ነው ያለው ነገር ከፊት ላይ መደወል ፈርቶ በጣም በኩት እየተጠበቀ ያለው ያለ ነገር ነው እና ኢንሻአላህ አላህ ደሞ እውነት አድርጎት በእዝኒላህ ተፈቅዶልን ያው ህጋዊ ብንሆን ደሞ በጣም ደስ ይላል ለማለት እወዳለሁኝ። እናም ሄላችሁ የመጣሁት የምጣሁት ኢንሻአላህ እንደነገርኳችሁ ፓስፖርት ቁጥራችሁን ማወቅ የምትፈልጉ እዚህ ባላላችሁ ስልክ ቁጥር ማናገር ትችላላችሁ ማለት ነው። ይሄ ቪዲዮ ሁላችሁም ላይክ፣ ሼር አድርጉ። ለቤት ለቤቴ ደሞ አዲስ ላችሁ ሰብስክራይብ አድርጉ ማለት ነው። ኢንሻአላህ በሌላ መረጃ ደሞ እስከመጣ ድረስ ለዛሬ ይሄን መስለን ነበር። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወተዓላ ወበረካቱ። ጥያቄ ካላችሁ ኮሜንት አይበጣይ ትችላላችሁ፣ ደግሞ በዋትሳፕም ደግሞ ማናገር ትችላላችሁ ማለት ነው። ሰላም።